ሰላም ጤና ይስጥልኝ። ወደ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን ህዳር 18 ቀን 2018 ዓም የምሽት መዋል ፋናው ዜና እንሆ ተጀምሯል። በቅድሚያም ዋና ዋና ዜናዎችን በማስቀደም እንጀምራለን። ግዙፉ የላስታ ሳምነው ከወር ታላቅ ድል ተጎናጸፈ። ከ35 በላይ የአገዛዙ ሰራዊት በተደመሰሱበት አውደውጊያ ከ40 በላይ የሚሆነው የአገዛዙ ሰራዊት በማኩሰል ነው ታላቅ ድል የተጎናጸፈው፣ በዝርዝር እንመለከቷለን። የፋሽስቱ መከላከያ መቶ አለቃን ጨምሮ የሚኒሻ አስተባባሪው እርምጃ ተወሰደባቸው። ባንዳዎችና ዙፋን ጠባቂ ሰራዊቱ ላይ ከባድና የማያዳግም እርምጃ የመውሰድ ሥራው ተጠናክሮ ቀጥሏል። ገለልተኛና መርማሪ ቡድን ተቋቁሞ ምርመራ እንዲደረግ ሁሉም የበኩሉን ግፊት እንዲያደርግ የአማራ ፋኖ ብሔራዊ ኃይል ጥሪ አቀረብም። ሰሞኑን የሰው እጅ በመጥረቢያ ሲቆረጥ የሚያሳይ ተንቀሳቃሽ ምስል ታይቷል። ይህ አይነት ድርጊት በማንም የሚፈጸም በየትኛውን ቦታ ይደረግ በሰው ልጆች ላይ ሁሉ ሊፈጸም የማይገባ አሳፋሪ ድርጊት በመሆኑ የአማራ ፋኖ ብሔራዊ ኃይል ድርጊቱን ፈጽሞ አውግዞታል። የአለም አቀፍ ፋኖ ሚዲያ ማብራሪያ ሰጥቷል አለም አቀፍ ፋኖ ሚዲያ ከነሐሴ 2016 ጀምሮ የጀመራቸው የሚዲያ ስራዎቹን አጠናክሮ የቀጠለ ሲሆን በመሀል ከመረጃ ቴሌቪዥን ጋር የገባበትን ውዝግብና ከሳተላይት ቴሌቪዥን ስርጭት የተቋረጠበትን ምክንያት ለህዝብ ይፋ አድርጓል 26ኛ ኮር ደጀላ የተጠና ኦፕሬሽን ካደረገ በኋላ በከተማ የመሸገው የአረምን የሰራዊትን ፍርስርሶ አወጣ በወሎ ግንባር የዞብላምባ ክፍለ ጦር ስድስተኛ ሻለቃ መርጦ ከተማ በጨለማ ሰርጎ በመግባት በፋሽስቱ ሰራዊት ላይ ከፍተኛ ጥቃት ይፈጸመ ሲሆን በሌላኛው ተያዥ መረጃ የልጅ ኢያሱ ኮር 23 23ኛ ክፍለ ጦር አምባሰል ግሼን ላይ ተጋድሎ በማድረግ ድል አስመዘገቡ። በድጋሚ የጤና ይስጥልን። ከአለም አቀፍ ፋኖ ሚዲያ ወደ እናንተ የምናደርሰው የዕለቱ ማለፋ ነው፣ ዜና ጥንቅራችን ጀምሯል። ወንዳ ለቢክስ ነኝ። ቀደም ሲል የሰማናቸውንና ሌሎች አበይት ሁነቶችን በዝርዝር እያስቃኘናችሁ ቆይታ እናደርጋለን። አብራችሁን ቆዩ። ወደ ቀዳሚው ዝርዝር መረጃ ነው የምሸጋገረው ከአለም አቀፍ ፋኖ ሚዲያና ከመረጃ ቴሌቪዥን መካከል የተፈጠረውን ውዝግብ እና ከሳተላይት ቴሌቪዥን የወረደበትን ምክንያት በእናንተ ወዳድማች ተመልካቾቻችን ጥያቄ ምክንያትና የአማራ ፋኖ ብሔራዊ ኃይል የተለያዩ በየደረጃ የሚገኙ አባላቶቹ ያውቁት ዘንድ ተከታዩን ዝርዝር ማብራሪያ ሰጥቷል የአለም አቀፍ ፋኖ ሚዲያ ግሎባል ፋኖ 2016 ነሐሴ ጀምሮ የአማራ ህሉና ትግል በይፋ በሚዲያው ዘርፍ በመቀላቀል ዕለታዊ መረጃዎችና ፕሮግራሞችን በመስራት ትግሏል አለም አቀፋዊ ተደራሽነት እንዲኖረው ና ያጋጠሙ ችግሮችም የመፍትሄ አቅጣጫ እንዲበጅላቸው በብርቱ ሰርቷል በመስራት ላይ ይገኛል ሚዲያችን በሚገርም ፍጥነት ያለምንም ማስታወቂያ ትልቅ ስም ወይም ብራንድ ሊያፈራም ችሏል። ይሁንና ስራዎቻችን የተላለፉበት ከነበረው የመረጃ ሳተላይት ቴሌቪዥን በመውረዱ ከፋኖ አባላት፣ ከአድማጭ ተመልካቾችና ደጋፊዎች ተደጋጋሚ ጥያቄዎች እየደረሱ በመሆኑ ተከታዩን ማብራሪያ ለመስጠት ወደናል ብሏል። ሚዲያው በይፋ ባወጣው መግለጫ አለም አቀፍ ፋኖ ሚዲያ በሚሰራቸው ስራዎች ተወዳጅነት እያተረፈ በመሄዱ የበለጠ ትግል አድማሱን ለማስፋት ለህዝባችን ለንትና ገዛ እንዲያደርግ የአገዛዙን ሉር አቀፍ ጨፍጨፋል አለም አቀፉ ማህበረሰብ ግንዛቤ ለማስጨበጥና የአገዛዙን ወንጀለኝነት ለማጋለጥ በማሰብ ከመረጃ ሳተላይት ቴሌቪዥን ጋር በጋራ ለመስራት ስምምነት ላይ በመድረስ ካለፉት ስምንት ወራት በፊት ማርች 2025 ጀምሮ ስርጭቱ እስከተቋረጠበት ጊዜ ድረስ ስንሰራ ቆይተናል። በጋራ በስራ ላይ በነበርንባቸው ወራትም ስራዎቻችን ከፍተኛ ተመልካች እንዳለው፣ የህሉና ትግሉን መሰረት ያደረገው ወቅታዊና ጥራት ያለው ዝግጅት እንደነበር ከጣቢያው ስራ አስኪያጅ አቶ ኤልያስ ክፍሌ የተደጋጋሚ አዎንታ አስተያየት ይደርሰን ነበር። በዚህም የጣቢያው ወርቃማ ሰዓት ወይም ፕራይም ታይም በቀዳሚነት ተሰጥቶን ቆይተናል። ከላይ እንደተገለጸው ባለፍንባቸው ወራቶች ጋራ ለህሉና ትግሏ መርጬ ስራ የሰራን ቢሆንም በጳጉሜ 1 እና 2 ወይም በፍረንጆቹ ሴፕቴምበር 6 እስከ 7 2025 ዓ.ም አፋ ባህን በጋራ ስኬት ያካሄደውን ሲምፖዚየም ተከትሎ አጠቃላይ የሲምፖዚየም አፈጻጸም በተመለከተ በነበረ ግምገማ ወቅት የሚዲያችን ቦርድ አመራር ቀለብ ስዩም አንዱ አዘጋጅ በመሆኗና ና በወቅቱ የሲምፖዚየሙ ውጤትና የተገኘውን ድጋፍ ለህዝብ ማሳውቅ እንደሚገባና የኦዲት ክትትል ለአፋ ባህይ ቦርድ አመራሮች መደረግ ይገባዋል፣ ይህ ከሆነ በቀጣይ ለምናደርጋቸው ስራዎች ተአማንነት ያስገኛል የሚል ቁርጠኛ ተቋማዊና የመርህ ጥያቄ መጠይቋን ተከትሎ ሲምፖዚየሙን በበላይነት እኔነትን ባህል ያደረገ በሚመስል መልኩ ከሚያስተባብሩት አንዱ የነበረው የመረጃ ቴሌቪዥን ስራ አስኪያጅ አቶ ኤልያስ ክፍሌ ይህንን የመርህ ጥያቄ ለምን እንደዚህ ይደረጋል በሚል ብስጭት ሴፕቴምበር 22 2025 በፍረንጆቹ አቆጣጠር በአፋብኃ ብር ማሰባሰብ ሲምፖዚየም ዝግጅት ጊዜ ቀለብስዩም በአፋብኃ ሲምፖዚየም ና በቴሌቶኑ ስራዎች ባነሳቸው የአሰራር ና የመርህ ጉዳይ ምክንያት ግሎባል ፋኖ ሚዲያ የራሱ አሰራር ያለው ራሱን የቻለ ተቋም ሆኖ እያለ ኤልያስ ክፍሌ ግን በማን አለብኝ ስሜት ስርጭቱን ሰርዞታል ወይም ዘግቶታል። ይህም ብዙዎችን በተለይ ደግሞ ያፋ የአፋ ኮማንድ አባላትን ግራ ያጋባ ውሳኔው መረጃ ቲቪ ከተቋቋመለት አውድ ውጭ በሆነ መንገድ እንደ እጅ መጠምዘዣነት በመጠቀም የወሰነው ውሳኔና የሲምፖዚየም ስራው የተለያየ መሆኑ ጥርጣሬ ውስጥ ሊከት ችሏል። የመርህ የተጠያቂነትና የግልጸኝነት ተጠየቅን ለምን ይነሳል በሚል የግል ጉዳይን የፋኖ ድምፅ የሆነን ሚዲያ በመዝጋት ምላሽ ሰጥቷል። ጉዳዩን የሚዲያችን ቦርድ አባላትና የፋባ ኮማንድ አመራሮች ከአቶ ኤልያስ ክፍሌ ጋር ውይይት ካደረግንበትና ራሱም ከስርጭት ማውረዱን ስህተት መሆኑን አምኖበት ይቅርታ ማለት በፍረንጆች ሴፕቴምበር 24 2005 ድጋሜ ወደ ስርጭት እንዲመለስ የተደረገ ሲሆን ለስድስት ቀናት ስርጭታችን አየር ላይ ከዋለ በኋላ ምክንያቱ ባልታወቀ ምክንያት ድጋሜ ሚዲያችንን ከስርጭት አግዶታል። ለምን ከስርጭቱ እንደሚያግደው በተደረገለት ተጠየቅ ትግላችንን በማይመጥን ቋንቋ አስተናግዷል። ቀደም ሲል እንደገለጽነው ሚዲያችን የአማራ ሚዲያ ፎረም አባል ሆኖ ከአፋብኃ የሚወጡ መረጃዎችን የሚሰራና ትልልቅ ዘመቻዎችን ተደራሽ እንዲሆኑ ትልቅ ኃላፊነቱን ተወጥቷል። ይህ ከመሆኑ ጋር ተያይዞ ጉዳዩን የአፋብኃ የህዝብ ግንኙነትና የፖለቲካ ዘርፍ አመራሮች እንዲያውቁት በማድረግ አቶ ኤልያስም ለፈጸመው ድርጊት ለአመራሮቹ ይቅርታ ጠይቆ ችግሩ ተፈቶ የነበረ ቢሆንም ኦክቶበር 14 ቀን 2015 ያለምንም በቂ ምክንያት የአማራ ፋኖ ድምፅ የሆነውን አለም አቀፍ ፋኖ ድጋሜ ከስርጭት አግደውታል። በጥቅሉ በሁለት ሳምንት ውስጥ ያለበቂ ምክንያት ሶስት ያወርዶ መልሶ ይቅርታ እየጠየቀ ሰቅሎታል። በመጨረሻም አውርዶታል። የፋባይ ሴንትራል ኮማንድ አባሎችና የእያንዳንዱ የፖለቲካ ዘርፍ ተጠሪዎች፣ የህዝብ ግንኙነት ተጠሪዎች ከኤልያስ ክፍሌ ጋር ባደረጉት ውይይት የተደረገበትና ይቅርታ የጠየቀበት የድምፅ ቅጂም እጃችን ላይም ይገኛል ብሏል ሚዲያው። ከዚህ በኋላ እኛም የአቶ ኤልያስ ክፍሌ አካሄድ ሚዲያውን በመጠቀም የአማራን ትግል በእጃ ዙር በተለይ ደግሞ የአፋ ባ ኃይልን የመጠምዘዝና ክህደት የመፈጸም ድርጊት ፈጽሟል ብለን ያመንና ድብቅ ፍላጎት እንዳለው በመረዳት መረጃ ቴሌቪዥን እስከምናውቀው በሚዲያ የሚመራና የራሱ የሆነ ቦርድ ያለው በመርህ የሚመራ መስሎን ነበር። ይሁን እንጂ ሚዲያው ለአማራ ሕዝብ ሲሰጠው ከነበረው ዓላማውና አውድ ውጭ የግለሰብና የቡድን ድብቅ የፖለቲካ መሳሪያ መሆኑን ተረድተን የአማራ ሕዝብ ትግል የተነሳው የሕዝብን ጥያቄ አዝሎ እንጂ መረጃ ቲቪን ተማምኖ ወደ ትግል እንዳልገባም። በአሁኑ ሰዓት በርካታ የሚዲያ አማራጮች ባሉበት ወቅት ሚዲያን የግልና የቡድን ፍላጎት ማስፈጸሚያ ማድረግ እንደማይቻል አምነንበት ከአቶ ኤልያስ ክፍሌ ጋር ያለንን ጉዳይ ፋይሉን ዘግተናል። ይሁንና ጉዳዩን ዘግተናል ብለን የምንተው ሳይሆን የአፋብኃ ማዕከላዊ ኮማንድ ይህንን ትህነግ ህወሓት ወይም ብአዴን ያደረጉት ከነበረው አፈናና ተቋም ማፍረስ ሂደት የማይተናነስ ድርጊት እንዴት ትመለከቱታላቸው የሚል ጥያቄ ማንሳት እንወዳለን። የአፋብኃ ሴንትራል ኮማንድ አባሎችና ና የእያንዳንዱ የፖለቲካ ዘርፍ ተጠሪዎች፣ የህዝብ ግንኙነት ተጠሪዎች ከዚህ ቀደም ላደረጋችሁት ጥረት እያመሰገንን ማዕከላዊ ኮማንዱ ይህንን አውቆ ከስርዓቱ ያልተናነሰ በደል እየፈጸመ ያለውን ችግር በእኛ ይበቃ ዘንድ አፋብኃ አጣርቶ እርምጃ እንዲወስድ እንጠይቃለን። በዚህ አጋጣሚ ሁሉንም የውይይት መንገዶች በአማራዊ ጨዋነትና ትግሉ በሚጠይቀው ስነስርዓት ተጠቅመን የተፈጠረውን ችግር በመቅረብ ስርጭታችንን በመርጃ ሳተላይት ቴሌቪዥን ለመመለስ ያደረግነው ጥረት ከላይ ባነሳናቸው ምክንያቶች ባለመሳካቱ በጀመርነው የዩቲዩብ ማሰራጫ ተጠቅመን እያስተላለፍን መሆኑን ለመላው የፋኖ አባላትና አመራሮች ለትግሉ ደጋፊና ለአድማጭ ተመልካቾቻችን እንዲሁም ደጋፊዎቻችን ማሳወቅ እንወዳለን። ዓለም አቀፍ ፋኖ ሚዲያ ግሎባል ፋኖ ሚዲያ የፋኖ ድምጽ ውድ አድማጭ ተመልካቾቻችን እንግዲህ ዓለም አቀፉ ዋናው ሚዲያ የአማራ ሕዝብ ብሎም የኢትዮጵያ ሕዝብ ድምጽ በመሆን ለዓለም አቀፉ ማህበረሰብ የሚያደርሰውን የመረጃ ተደራሽነት በዚህ መንገድ ከመረጃ ቴሌቪዥን ሳተላይት መውረዱ ነው መረጃውን የሚያሳየው። ይህንን አስመልክቶ ሚዲያችን አቋሙን አንጸባርቋል። ከአፋባ የሚሰጠው ምላሽ እንደዚሁ ተከትሎ የተለያዩ ሀሳቦችን የምናንጸባርቅ ይሆናል። በዚህ ጉዳይ ላይ ሀሳብና አስተያየት መስጠት የሚፈልግ ካለ ሚዲያችን የሚያስተናግድ ይሆናል። ወደ ሌላኛውም የአፋብኃ መግለጫ ነው የምንሸጋገረው። ገለልተኛ መርማሪ ቡድን ተቋቁሞ ምርመራ እንዲደረግ ሁሉም የበኩሉን ግፊት እንዲያደርግ ከአማራ ፋኖ ብሔራዊ ኃይል ጥሪ ቀረበ። ሰሞኑን የሰው እጅ በመጥረቢያ ሲቆረጥ የሚያሳይ ተንቀሳቃሽ ምስል ታይቷል። ይህ አይነት ድርጊት በማንም ይፈጸም፣ በየትኛውም ቦታ ይደረግ፣ በሰው ልጆች ላይ ሁሉ ሊፈጸም የማይገባ አሳፋሪ ድርጊት በመሆኑ የአማራ ፋኖ ብሔራዊ ኃይል ድርጊቱን ፈጽሞ ያወግዛል። ይሁን እንጂ መሰል ድርጅቶችን በእጅ አዙርና በቀጥታ በመፈጸም የሰው አካላትን መበለትን መደበኛ ተግባሩ ያደረገው ሰራዊቱ በአማራ ክልል ያሰማራው የብልጽግና መዋቅር አፈቀላጤዎች ይህንን አጋጣሚ በመጠቀም የፋኖ መዋቅርን እየከሰሱ ይገኛሉ። ዓለም አቀፍ የጦር ሕግን አክብሮ የማረካቸውን የጠላት ሰራዊት አባላት እንኳን በምን መመዘኛ ልዩነት ሳያደርግ ፍጹም ሰብአዊነትን በተላበሰ መንገድ የሚታገለውን ሰራዊታችንን በማይገልጽ መንገድና መዋቅራችንን በማያውቀው ድርጅት መነሻነት በተከፈተ ስም ማጥፋትና ትግሉን ጥላሸት የመቀባት ዘመቻ ግብረ ገባዊ ግብራችንን ጠንቅቆ የሚያውቀው ህዝባችን እንደማይደናገር እናምናለን። አገዛዙ በደረሰበት የዲፕሎማሲ ኪሰራ በሰብአዊነት ላይ እየፈጸማቸው ያሉ ወንጀሎች መጋለጥ በተጀመረው ህዝባዊ ንቅናቄ ምክንያት ቅርቃር ውስጥ መግባቱን ተከትሎ መሰል ኖረኛ ተግባራትን በስውር በማስፈጸምና በሚዲያ በማስተጋባት ህዝብን ማደናገር የዘውትር ስልቱ መሆኑ ይታወቃል። የፋኖን የህሉና ትግል ከህዝብ ለመነጠል በደህንነት መስሪያ ቤቱና ሌሎች የጥፋት መዋቅሮቹ አረምን የነፍሰ ገዳዮችን በማዘጋጀት በቡድን ሴቶችን መድፈርን ጨምሮ ከሰብአዊነት በወጣ መንገድ በመጥረቢያ የሰው አካልን በመቆራረጥ በአሰቃቂ ሁኔታ የሰው ልጆች ሰራተኞችን አንገት በስለት በማረድ ይህንንም በመቅረጽ በወገን ሰራዊት ላይ የስም ማጥፋት ዘመቻ ይከፍታል። ከሰሞኑ በአማራ ክልል የፈጸማቸው ያሉ ድርጊቶች በቅርቡ ባረሲና በመተከል ቡለን ከተፈጠረው ጅምላ ፍጅት የቀጠለ አገዛዙ ስልት ነው። ለአብነት በምዕራብ ጎጃም ሰከላ ወረዳ ንጹሐን በመረሸና ምላሳቸውን በመቁረጥ ግንቦት 9 2016 በሰሜን ሸዋ በረህት ወረዳ መተብላ ከተማ አድዬ አክሊለ የተባለች ግለሰብን በቡድን አስገድዶ ከደፈሩ በኋላ ጡቷና እጆቿን ቆራርጠው በአሰቃቂ ሁኔታ በመግደል አረመኔነቱን አሳይቷል። በመሆኑም መላው ኢትዮጵያ ህዝብና አቀፉ ማህበረሰብ አብይ አህመድና ተላላኪዎች እየፈጸሙት ያሉትን አሰቃቂ ድርጊት እንዲያወግዝና ገለልተኛ መርማሪ ቡድን እንዲቋቋም ብሎም ምርመራ እንዲጣራ ግፊት እንድታደርጉ ጥሪያችንን እያስተላለፍን በእኛ በኩል አስፈላጊውን ድጋፍ ለማድረግ ዝግጁ መሆናችንን እናረጋግጣለን። ህሉናችን በተባበረ ክንዳችን ሲል የአማራ ፋኖ ብሔራዊ ማዕከላዊ ኮማንድ ያወጣው መግለጫ ያሳያል። ጉዳማሽ ተመልካቾች፣ በዚህ ወደ ሌሎች የግንባር መረጃዎቻችን እንሸጋግራለን። የ206ኛ ኮርደጀን ላይ የተጠና ኦፕሬሽን ያደረገ በኋላ በከተማ የመሸገው ራማሌ ሰራዊት ፍርስርሱ እየወጣ ነው። ምክትልን ኢንስፔክተሩን ጨምሮ በተደመሰሱበት ኦፕሬሽን የተደናገጠው ጠላት ፍርስርሱ እየወጣ ከ30 በላይ ሚኒሻዎች የከዱ ሲሆን ይህንን መቋቋም አልቻልኩም በሚል ምክንያት አስተዳደር ጸጥታ የነበረ ዳኛ ደነቀው ዘብጥ እያካወረዱት በኋላ ከኃላፊነቱ አንስተውታል። ይህንን ተከትሎ ትርምስምሱን መቋቋም ያልቻለው የደጀን ካድሬ ውጥረት ውስጥ ሲገኝ ፈረር ሰው ከከዱ የጠላት ኃይሎች መካከል ወደ 32 የሚሆኑትን የአማራ ፋኖ ቤራል ቴዎድሮስ 206ኛ ኮር የህዝብ ግንኙነት መምሪያ ኃላፊ በዝርዝር ይዘወጥቷል። ከነዚህ መካከል አብነት በለያየለ ንጹህ ግዛቸው አባት ነሙንይ ሀብቴ የታደለ ከፌ መኑዬ ፀሐይነህ ማናዬ ሀውልቶ አያሌው በረሌው በሬ ተሜ አበባው እንግዳ ጤናው ተጠቃሽ ናቸው። ደመላሽ ደርሰ ህላምነ ያወቀ ብዙነ ጊዜ ሰላም ሰው አሻግሬ አላምረው አማሩ ማሟሽ ደሳለኝ ይደግ አደመ ምስና አፍራሽ ተመስገን ዱና በልስቲ ሀብታሙም ከዚህ ውስጥ ተጠቃሽ ናቸው። በመግለጫቸው ልም ዝርዝር ወጣ ሲሆን እኛም በሰዓት ጥረት ምክንያት ሁሉንም አልጠራናቸውም። ውዳማሽ ተመልካቾች በዚህ ብቻ ሳይሆን በተለያዩ ቀጠናዎችም የአገዛዙ ኃይል ከሚኒሻ እስከ አየር ወለድ ኮማንዶ እና ሪፐብሊካን ጋርድ ጭምር ከየጊዜው እየፈረሰ ወደ ፋኖ እየተቀላቀለ መሆኑን በየዕለቱ መረጃችን የምናደርሳችሁ ዝርዝር ጉዳይ ነው። ወደ ወሎ ግንባር ተሸጋግረናል። የዞብላምባ ክፍለ ጦር ሻለቃ መርጦ ከተማ በጨለማ ሰርጎ በመግባት የፋሽስቱ አራዊት ሰራዊት ከፍተኛ አመራሮችን በመደምሰስ እና በማድረግ ታላቅ ጀብዱ ፈጽሟል። ያለምንም መሳሪያ ተኩስ ይህንን ልዩ ኦፕሬሽን የፈፀመው የምስራቅ አማራ ቀጠና ሜንልክ እዝ የ ምስራቅ አማራኮር ሁለት ዞብላንባ ክፍለ ጦር ስድስተኛ ሻለቃ ሲሆኑ ጉባል አፍቶ ረዳ መርጦ ከተማ መሽጎ ካሌ ብልጽግና ዙፋን ጠባቂ ሰራዊት ህዳር 17 ሌሊት ሰርገው በመግባት አራት አጃቢዎቻቸውን በሳንጃ በመግደል፣ እንዲሁም አንድ ሻምበል መሪና አንድ የክፍለ ጦር ሐኪም በመማረክ ታላቅ ጀብዶ ፈጽመው ታላቅ ድል ተጎናጽፈዋል። ሻለቃዋ የሌሊት ጥቃቱን የፈጸመችው ያለምንም የጥይት ተኩስ ሲሆን የከፍተኛ አመራሮቹን አጃቢዎች ቀድሞ በማስወገድ አመራሮቹን ከሶስት ጥቁር ክላሽ እና ሙሉ ትጥቁ ጋር በመማረክ የተሳካ ስራ ሰርተው ወጥተዋል። የምስራቅ አማራ ቀጠና ሚኒሊክ ህዝብ በየቀጠናው ከፍተኛ ትንቅንቅ ላይ ነው የሚገኘው። የልጅ ኢያሱ 23ኛ ክፍለ ጦር አምባሰል ጊሼን ላይ ተጋድለው ማድረግ ድል አስመዝግቧል። ልጅ ኢያሱ 23ኛ ክፍለ ጦር ከአምባሰል ጊሼን አካባቢ ወደ አምባሰል ጀብ ጎዶ ለማጥቃት የመጣ የፋሽስቱ አገዛዝ ዙፋን ጠባቂ ሰራዊት ጋር ብርቱ ትንቅንቅና ተጋድለው በማድረግ በጥላት ላይ ከባድ ሰብዎች ሰራ በማድረስ ታላቅ ድል አጽፏል። የፋሽስቱ ብልጽግና አገዛዝ ዙፋን ጠባቂ ሰራዊት አምባሰል ጊሼን ቤተ ክርስቲያን ውስጥ በብዛት መሽጎ ያለ ሲሆን ከዛ በመነሳት በቅርብ ርቀት ልጅ ያሱኮር ላይ 23 ክፍለ ጦር ወዳለችበት ችብ ገዶ ማጥቃት ያደረገ ሲሆን ንስሮቹ በአግባቡ በመመከት መልሶ ማጥቃት በማድረግ ብሎም ከባድ ሰብአዊ ኪሳራ በማድረስ ወደመጣበት ምሽጉ መልሰውታል። በዚህ የተበሳጨው የጠላት ሰራዊት እንደተለመደው ህዝብ ወደሚበዛበት አካባቢ ወደ ከተማ ሞርተር በማስወንጨፍ ትምህርት ቤትና አካባቢ ባሉ መንደሮች በሰው ህይወትና በንብረት ላይ ጉዳት አድርሷል። በተለያዩ ቀጠናዎችም እንደዚሁ በወሎ ግንባር ከፍተኛ ትንቅንቅ እየቀጠለ ሲሆን በ ተመሳሳይ መልኩ በጋሸናና በአካባቢው በኮን በተደረገ አውደ ውጊያ ፋኖ ከፍተኛ ድል ቀንቶታል። በዚህም ከፋኖ ደፈጣ ጥቃት ለማምለጥ በተሽከርካሪ ተሳፍረው ሲሸሹ በነበሩ የአገዛዙ ወታደሮች ላይ ከባድ የሆነም የተሽከርካሪ አደጋ ደርሷል። በአደጋውም የዋደላ ወረዳ ሚኒሽ አስተባባሪ ኮማንደር ሴድ ስጦታው እና የመቶ አለቃ ማዕረግ ያለው አንድ የመከላከያ ሰራዊት አዛዥን ጨምሮ 12 የአገዛዙ ወታደሮች ሕይወታቸው ማለፉ ተረጋግጧል። ለዚህ ጸረ አማራ አገዛዝ ስርዓት ተላላኪ የሆኑም ባንዳዎች የዙፋን ጠባቂ ወታደሮች በየለቱ ከሚፈጃቸው የፋኖ አፈሙዝ በተጨማሪ የበደሉትን ሕዝብን ባጎርፍም ሆኖ ጠራርጎ እያጠፋቸው ነው። የዋደላ ወረዳ ሚኒሽ አስተባባሪን ጨምሮ የመከላከያ ሰራዊት አመራሮች በበርካታ ሰራዊት ታጀቡ እየተጓዙ ባለበት በቀጠናው በሚገኘው ፋኖ ደፈጣ ጥቃት ይፈጽምብናል በሚል ፍራቻ በፍጥነት ሲያሽከረክሩ ከባድ ተሽከርካሪ አደጋ እንደደረሰባቸው ከአፋ ባሚኒልክ እዝ መብረቅ ኮር የደረሰው መረጃ ያሳያል። በአደጋው የዋድላ ወረዳ ሚኒሻ አስተባባሪ ኮማንደር ሴድስ ጦታውና የመቶ አለቃ ማዕረግ ያለው አንድ የመከላከያ ሰራዊት አዛዥን ጨምሮ 12 የመከላከያ ሰራዊትና የሚኒሻ አባላት ሕይወታቸው ሲያልፍ ስምንቱ ወታደሮች ደግሞ ክፉኛ መቁሰላቸው ታውቋል። በፅረ አማራ አገዛዝ ኃይሎች ላይ አደጋው የደረሰው የዋድላ ወረዳ መቀመጫ ከሆነችው ከኮን ከተማ በቅርብ ርቀት ልዩ ስሙ የደውጀት ሚካኤል በተባለ ቦታ ላይ መሆኑንም መብረቅ ኮር አረጋግጧል የአደጋው መንስኤ በቀጠና የሚገኝ በቅርብ በኮር ደረጃ የተዋቀረው በምኒልክ እዝ ስር የደጋው መብረቅ ፋኖ የደፈጣ ጥቃት ፈጽምብናል በሚል ፍራቻ በፍጥነት ሲያሽከረክሩ መሆኑ የታወቀ ሲሆን የአገዛዙ ኃይሎች በየዕለቱ ከሚፈጇቸው የፋኖ አፈሙዝ በተጨማሪ የበደሉትን ህዝብን በአጎር ፎኖ ጠራርጎ እያጠፋቸው ነው ለዚህም ከዚህ ቀደም በወግድ ቀጠና መካነ ሰላም ቀጠና በላስታ ቀጠና እንደዚሁ አሁን ደግሞ በኮን በተደጋጋሚ የኦራል መገልበጥ አደጋ እየደረሰባቸው ከፍተኛ ወታደራዊ አዛዦች ጭምር ህይወታቸውን አጥተዋል። ወደ ጎንደር ተሻገርን። ከግብረ ሰናይ ድርጅቶች ለህዝብ እርዳታ የመጣ ገንዘብ በወረዳ የብልጽግና አመራሮች መዘረፉ ታወቀ። በደቡብ ጎንደር ዞን በመናመቀጠዋ ወረዳ ህዝብን ለመርዳት በሚል ከተለያዩ ግብረሰናይ ድርጅቶች የመጣ የእርዳታ ገንዘብ በብልጽግና አመራሮች እየተመዘበረ የግል ኪሳቸውን እያደለቡበት መሆኑ ታውቋል። ከመዘበሩ የአገዛዙ አመራሮች መካከልም ምስጋናው ሆነ የመቀጠው አስተዳዳሪ የነበረ በሚስቱና በራሱ ከ200 ሺህ ብር በላይ የዘረፈ አሰፋ፣ የብልጽግና ፓርቲ ጽህፈት ቤት ኃላፊ 230 ሺህ ብር የዘረፈ በር የደምሴ፣ የብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ 200 ሺህ ብር በሚስቱና በራሱ የመዘበረ አደራጃው ጌትነት፣ የግብርና ጽህፈት ቤት ኃላፊ ለልማት የመጣን የህዝብ አፈር ማዳበሪያ በይፋ በመሸጥ ደብረ ታቦር ላይ በ12 ሚሊዮን ብር የመኖሪያ አፓርታማ ወይም ቅንጡ መኖሪያ ቤት የገዛም ከዚህ ጋር ተያይዘውም በምስራቅ በለሳ ወረዳ በሴፍቲነት ስም የሚመጣን የእርዳታ ገንዘብ ለብልጽግና ወታደራዊ መሪዎች እጅ መንሻ እየተጠቀሙበት እንደሆነ ታውቋል። በዋነኝነት የዚህን የእርዳታ ገንዘብ ከታለመለት ዓላማ ውጪ ተግባር ላይ እንዲውል እያደረጉ ያሉት የወረዳ አስተዳዳሪዎች መሆናቸውም ታውቋል። ይህ የእርዳታ ገንዘብ የሚሰጥበት ዓላማም ወረዳችንን አንድም የፋኖ አባል በከተማችን ተኩስ እንዳይከፍት ነቅታችሁ ጠብቁልን የሚል የእጅ መንሻ እንደሆነም ተገልጿል። እጅ መንሻው ከተሰጣቸው ወታደራዊ መኮንኖች መካከልም ማዘዣ ጣቢያዋን ደጎ ማላይ ያደረገችው የ57ኛ ክፍለ ጦር አዛዥ ኮሎኔል ኃይሉ ግንባር ቀደም ሆኖ ይጠቀሳል ሲል የአፋብኃ ሰሜን አማራ ቀጠና በላይ ዘለቀዝ የዳግማዊ ቴዎድሮስ ኮር ህዝብ ግንኙነት ዘርፍ ኃላፊ አርበኛ ብነት ሞላ ገልጿል። በዚሁ አምስተኛ ኮርን ቆያለን። የጎንደር ብርጌድ ላይ ጥቃት ለመፈጸም የመጣ የአብይ ሰራዊት ሞትና ቁስለኛ ሆኖ መለሱ ተገልጿዋል። ዛሬ ኅዳር 18 2018 የግዙፉ ጎንደር የጋሻው ክፍለ ጦር አብራኪ የሆነ ጎንደር ብርጌድ አባላት ከምንዝሮ ስካር ሴማ ባለው ሰፊ ቀጠና የቅኝት ተግባርን በመከወል ላይ ያሉ የአብይ ወንበር አስጠባቂ ሰራዊት ከጠድ አክትማ ተነስቶ ከቀኑ ሰባት ሰዓት ላይ በፋኖች ላይ ተኩስ የከፈተ ሲሆን ነበልባሎቹ አፋጣኝ አጸፋ እርምጃ በመውሰድ የጠላት ሰራዊት ሙትና ቁስለኛ አድርገውታል። በኦሮጊያውም አምስት የአገዛዟል እስከ ወዳኛው ሲሸኝ ሰባት ቁስለኛ ሆኗል። ጠላት ይዞት የመጣውን ግብስ ብሳይ ልሙትና ቁስለኛ ስለሆነበት ተደናግጦ በመጣበት እግሩ ተመልሶ ብዙም ሳይቆይ ጠዳ ከተማ ገብቷል ብሏል። የዳግማዊ ቴዎድሮስ ኮር የህዝብ ግንኙነት መምሪያ ኃላፊ አርበኛ አብነት ሞላ ባደረሰን መረጃ መሰረት የቴዎድሮስ ህዝብ በመተከል የማንቦ ከተማ ሚሊሻ ጽፈት ቤት ኃላፊ ላይ እርምጃ ሲወስድ፣ በተመሳሳይ ሚኒሊክ ህዝብ ደግሞ የአልበከ ወረዳ ብልጽግና አመራሮች ላይ ከባድ እርምጃ መውሰዱን ለማረጋገጥ ተችሏል። በምዕራብ አማራ ቀጠና ቴዎድሮስ ህዝብ ፋኖች በመተከል ማንቦ ከተማ ሚሊሻ ጽፈት ቤት ኃላፊ አቶ ደረጀ ለሚሳን ጨምሮ በርካታ የአርማ ብተን አባላት ሲገደሉ፣ ሶስት ወታደሮች ደግሞ መማረካቸው ታውቋል። በምስራቅ አማራ ቀጠናም ዳግማዊ ሚኒሊክ ህዝብ ፋኖች አልበከ ወረዳ መቀመጫ የሆነችው ሰልመን የከተማ ዘልቀው በመግባት የወረዳውን የከተማ አስተዳደሩ ብልጽግና አመራሮች ላይ በፈጸሙት ጥቃት በርካቶች ሙትና ቁስለኛ መደረጋቸውን በትላንት የዜና ሰዓታችን መዘገባችን የሚታወስ ነው ውዳማሽ ተመልካቾች ከአለም አቀፍ ፋኖ ሚዲያ ለዕለቱ ያዝናቸው የማለ ፋኖ ዜና ጥንቅራችን እስካሁን ያደመጣችሁትን ይመስላል መረጃዎቹን እየነገርኳቸው የቆየሁት ወንዳለቤክስ ነይ በነገ መረጃ ሰዓት ዳግም እንገናኛለን በያላችሁበት በቸር ቆዩ